ይቅርታ በጣም ረሩ አረ ማርያምን ወደዛ ሊያደርግ አልችልም። ከዚህ በላይ ጭራሽ ቆሜ እንኳን ብዙ ነገር ነው እያወራ ይቻለች። የሶሲ አላማ ብሩክና ሀይሜ ሲገናኙ እነሱን የሚያጋጭ ነገር መናገር። የዳኒ አላማ ብሩክን የሚያናድድ ነገር ቃላቶችን የሚቀባጥረው ስ ነገር ጨረቃዎች። ታዲያ ለዚህ ነገር ለምን እንዳልነቃችሁ ለእኔ ራሱ ጥያቄ። በጣም የገረመኝ ነገር ቢኖር ሶሲ ምንድን ነው ያለችው? ከብሩክ ጋ መራቅ በዚህ ጉዳይ መራቅ አልፈልግም። የረጅም ጊዜ የረጅም ጊዜ ጓደኛ ነው፣ በፊትም አሁንም። እንደዚህ ቪዲዮ እንድሰራ ያደረገኝ እሱ ነው አለች። ዛሬ ደግሞ ብሩክ አስገድዶኝ አይደለም የሰራሁት አለች። ብሩክ ግን እኔ አስገደጃት ነው ብሏል። ማለት ነው ብሩክ አይዋሽም። መሀላ ላ ግጥም አድርጋ ነው የምትብል የመጨረሻ ማለት ነው። በዚህ ላይ ሀይሚን ስታይዋት በቃ ማለት በዚህ ጉዳይ በምትሰራው ነገር እኔ ብዙ ጊዜ ስትምል አላያትም፣ ሀይሚን ማለት ነው። የሆነ ነገርም ከብሩክ ጋ በሆነ ነገር ሲጣሉ ካልሆነ በስተቀር እንጂ ሶሲ ግን ግጥም አድርጋ ነው ምትል። ዛሬ ምን አለች? እኔ ብሩክ እንዲርቀኛ አልፈልግም። ገባችሁ አደል? እንዲርቀኛ አልፈልግም። ደግሞ ስለ ልብሱ አንስታ አሁን ዳኒ እንደዚያ ብሎታል። ከሱ ጋር የሰራሽበትን ለብሰሽ ነው ወይ የመጣሽ ና ያላት እንጂ ከሱ ጋር የተኛሽበትን አላላትም። ጨምራ ጨማምራ ማለት ነው። ጨምራ ጨማምራ ብሩክን እያት፣ እንዴት እንደምታናግረው ማለት ነው። እንዴ ብሩክ ምን እንዲላት ነው የምትፈልገው? እንዴ ብሩክ እኔ እንጃ አላቅም ማርያምን፣ በጣም እየተሸወደ ነው ያለ ብሩክ ራሱ ማለት ነው። እንዴት ነው እንደዚህ ማለት ምንም የዋህ ቢሆን እንኳን ብሩክ ማለት ነው። እንደዚህ አይነት ነገሮችን ለምንድን ነው ማለት እነሱ ፈቅደው ኢብን ቁመው የሚሰሙ ብሩክ እንዲርቀኝ አልፈልግም ሀይሚ ከሀይሚ ከዳኔ ጋ ያላት ምንድን ነው እያለች ነው ለሱ የምትለው። ሀይሚ ስትመጣ ብሩክና ሀይሚ እንዲጣሉ ነው የምታረግ ሶሲ ማለት ነው በቃ አላማዋ አንድና አንድ ነው ለማስታረቅ ሳይሆን የምታገናኛቸው ሁለቱ እንዲጣሉ ነው የምታደርጋቸው። እስኪ አሁን ዛሬ አንድ የሚያስታረቅ ነገር ተናግራለች። ታዲያ ለዚህ ጉዳይ ለምንድን ነው ሀይሚና ብሩክ ያልነቁት? ዳኒ ከሀይሚ ጎንነኝ እንደዚህ ብሎ የሚቀባጥረው ለራሱ ነው፣ በቃ ቪዲዮ መስራት ብቻ ስለሚፈልግ ነው፣ ብሩክን እንዲናደር ስለሚፈልግ ነው። የዳኒ አላማ አንድና አንድ ብሩክን ማናደድ ነው አለቀ። ሶሲም እዚህ ጋር የምታረገው እሱን ነው። እና ታዲያ ጨረቃዎች ምን እየሆኑ ነው? ብሩክ እና ሀይሚ ዛሬ እንግዲህ በሶሲ ቤት ተገንተዋል። ሶሲ እንግዲህ ጠርታቸዋለች ችግሩን ልፍታ ብላ መታ እንግዲህ ነገሩን አባብሰዋለች ማለት ነው። ሶሲ የመጣችበትን ርቀቱን እያዋት እንግዲህ ብቻዋን ስታወራ በቡቡ ጀመረች በቡቡ በሚለው ጨረሰች ማለት ነው። እና መጀመሪያ ብሩክ ነው የመጣው፣ ከዛ ሀይሚ መጣች። ከብሩክ ጋር የተወሰነ አወሩ። ብዙውን እሷ ካወራች በኋላ ሀይሚ ወደ መጨረሻ ጊዜ ነው የመጣች። አሁን ለማስታረቅ ቢሆን በዚህ ልክ ነው እንዲህ መምጣት ያለባት። ሀይሚ ስትመጣ እንዴት ነው ማለት ሀይሚን የሚያናዳትን ነገር ነገር ከዳኒ ጋ ምንድን ነው ያለች ነገር እያለች ክፉ ነገር እንድትናገር ለምን ታደርጋታለች? የመጣችው ችግር ለመፍታት ነው ወይስ ከብሩጋ ጭራሽ እንድያቸውን በጣም የሚያስደብር ውስጥ እያስገባቻቸው ነው ያለች የምር ማለት ነው። ማለት ሀይሚና ቡራ እንደ እግዚአብሔር ፍቃድ ይታረቃሉ። ግን ቢታረቁ ማለት ነው ከሁለታቸው ዘንድ በጣም በቃ አላደለ። በቃ ሁለታቸውን የሁለታቸውን ክብር ዝቅ የሚያደርግ ነገር ነው እየተደረገ ያለው ያ ማለት ምን መሰላችሁ የሚነጋገሩት ነገር አሁን ዛሬ ጨርሻ አለሁ ከብሩክ ጋ ያለኝን ጨርሻ አለሁ ብላለች። ሀይሚ በጣም ሀይሚ ማለት በቃ ያስደሰተኝ ንግግር ቢኖር ስለ ብሩክ ለመጠየቅ ከሆነ ሁለተኛ እንዳጠሪኝ ብላታለች ማለት ነው። ዛሬ አሁን የጠራቻት ለማስታረቅ ነው ወይስ ከብሩክ ጋ ያለች ችግር ምንድን ነው ብላ እሷ መጠየቅ አለባት። ሰው ሲ ምን አገባት እንዴ? ለምንድን ነው እሷ ከብሩክ ማትርቀው ብሩክ ራሱ መጥቶ ይዋት እንግዲህ። ብቻዋንም ስታወራ ቡቡዬ ቡቡዬ ስትል ቆየች። ሀይሚን ለማናደድ እኮ ነው። አያችሁ ምታደርገው ነገር ልክ ዳኒ እንደሚያረገው። እሷም ደግሞ አሁን በቃ ሀይሚን ለማናደድ ማታደርገው ነገር የለም። ብሩክም ሲመጣ በጣም አስሬ ቡቡዬ ቡቡዬ ስትል እንግዲህ፣ ብሩክም አንዳንዴ አንገቱን እየደፋ ነበረ። ብሩክ ደግሞ ከስቷ ልበል ቀነሰ መሰለኝ የተወሰነ የምር ማለት ነው። ለምንድን ነው ግን ሀይሚና ብሩክ ማለት ታርቀው በሌላ አይዲያ ማይመጡት ለምንድን ነው ማለት? በዚህ ልክ ተመልካችም እኮ በጣም ሰልችቷል እንዴ። እናንተን እኮ እዚህ ጋር እንድትደርሱ እንድታድጉ፣ ብዙ እይታ፣ ብዙ ያኒ ሞር እንድታደርጉ ያደረጋችሁ እናንተ ስራውን በሰሩትም ኦዲንስ ነው ማለት ለእናንተ ብዙ የሚያስጨነቅ ኦዲንስ አለ፣ ቪዲዮያቸውን በትክክል የሚያይ ሸር ላይክ የሚያደርግ። ስለዚህ ለኦዲንስ ራሱ ለሚወዳቸው ኦዲንስ ክብር ያስፈልጋል። እውነት ለመናገር ብቻ ግን ሀይሚ በቃ ማለት ባለፈውም ተናግራለች፣ የራሷን ፍቅረኛ ራሷ ነው መያዝ ያለባት፣ ሌላ ሰው እንዲያስተካክልላት ለምን ትፈልጋለች ብላ ተናግራ ነበር። የሶሲ የመጣችበትን እንግዲ ይወት እንግዲህ እንዴ ሸህም የለም እንዴ ማለት ቪዲዮ ላይ መታ ነው እንዴ ማለት ስለ ዳኒ፣ አንቺና ዳኒ ምንድነው ያላችሁ? አያቸዋት ሀይሚ ስትመጣ መጣ የኔ ቆንጆ እንዴት ነሽ? እንግዲህ ዳን የኔ ቆንጆ ብሎ አንድ ቃል ተናገረ። አሁንም እሷ ዜጋ መታደገመችው ብሩክንም ቡቡዬ እያለች እንግዲህ ሀይሚን ለማናደድ የማታደርገው ነገር የላትም። እኔ እኮ በጣም የሚገርመኝ ነገር ማለት ነው የሀይሚና የብሩክ ማለት ነው ማለት በዚህ ልክ ለምንድን ነው እነሱ የፈቀዱ እንደዚህ እንዲሆኑ? ለምንድን ነው የፈቀዱ? ለምን ሁለታቸው ሰው እንዲያስታርቃቸው ነው እንዲህ የሚፈልጉ? ለምን ሁለታቸው ታርቀው ነገሩን ሁላ ትተነዋል ብለው በቃ ዘግተው አይመጡም? እንዴ እንዴ! በጣም ማለት በቃ ብሩክን እንዴት ነው አሁን እኮ ሲያስብስ እንዴት እንደምትል እንዴት እንደምትናገር እያት እንግዲህ አንድም የሚያስታርቅ ነገር የለም። የምትናገረው ነገር ፋራ ናችሁ ተብለናል። ደግሞ ማን ነው ፋራ ማለት? ፕራንክ ሰርታ ፕራንኩ በቃ ይቅርታ ያስብልም ነው ብላለች፣ ሀይሚም እኛም ፕራንኩ ከባድ ነው ብለናል። እኔ እኮ በቃ የአራዳ ልጅ መስላችሁ ነበር። ፋራ ስለሆናችሁ ፕራንክ ነው ስንላችሁ አላመናችሁም፣ ገደል ግቡ ብለናል። ለምን እኛ ገደል እንገባለን ያላት። ስነስርአቷን ይወት እንግዲህ የሶሲ ማለት ነው። በጣም የወረደ እኮ ነው የምትናገረው። በጣም ማለት ነው። ፎቶዋ ስለተዘቀዘቀ ምናምን ተናዳ፣ አንቺ ለፎቶ መዘቅዘቅ ነው እንዴ ምንትን የሚልሽ። የብሩክ እናትም እየተዘቀዘቀሽ ነው እንኳን ያንቺ ፎቶ የብሩክ እናት መዘቀዘቁ። ሰዎች ግን ልቦና አይስጣቸው የምር ማለት ነው። ሀይሚና ቡራ ጥፋት ካለባቸው እነሱን እንደፈለጋቸው አርጉ። አሁንም የብሩክ እናት አዘግዝቁ። በፈጠራችሁ ውላችኋል። ዛሬ በቃ እንደዘቀዘቃችሁ ማለት ነው። እና ሶሲ፣ ሶሲና ዳኒ ከብሩክና ከሀይሚ ጋር ቪዲዮ እስከሰሩ ድረስ በፍጹም ብሩክና ሀይሚ ኢቨን እንኳን እኔ እንጃ፣ ሊያወሩም ላያወሩም ይችላሉ። ግን ብሩክ ዛሬ አላወራዋትም እያለ ነበረ ሀይሚ ማለት ነው። ሊያወሩም ላያወሩም ይችላሉ። ከካሜራ ጀርባ ግን ደግሞ በጣም ሀይሚና ብሩክ በጣም ይከባበራሉ። ከዚህ በፊት ፕራንክ እንኳን ሲደራረጉ እላፊ ቃል ተነጋግረው አያውቁም። አሁን ግን በሶሲ ፊትም ሆነ በዳኒ ፊትም ሆነ በቃ የሚነጋግሩት ነገር ማለት ነው ለራሳቸው ለወደፊት ራሱ እንቅፋት ነው የሚሆናቸው። አንድ ነገር ኮሽ ሲል እንዲህ ብለሽኝ ነበረ ማለታቸው አይቀርም፣ የምር ማለት ነው። እና ለምንድን ነው ሶሲስ እንደዚህ ማለት? እስኪ አሁን ብሩክን ተገና አድርጋስ ይወታ ሀይሚን እንዴት እንደምታናዳት ማለት ነው። ሀይሚ ግን ከዚህ በኋላ እንዳትጠሪኝ በብሩክ ጉዳይ ከሆነ የጠራሽኝ እንግዲህ አያገባሽም ብላታለች። ከዳኒ ጋር ያለሽ ግንኙነት ምንድነው ትላለሽ? ምን አለኝ ብላ ተናገርሽ? ምን ሊኖራት ይችላል? ያማታል እንዴ? ፕራንኩን ካመንሽ ምን ካላመንሽ የራስሽ ጉዳይ ብላለች ሶሲ ማለት ነው። ሀይሚ እንግዲህ ምን አለች? ከፕራንኩ ባለፈ ብሩክ እያደረገ ያለው ነገር ይቅርታ አያስብልም ማለች እንግዲህ ማለት እኛ በካሜራ ፊት መቼም ከፕራንኩ ወዲህ ያው ማለት አንቺ አያገባኝም ስትዪው እሱም አያገባኝም ተባባላችሁ እንጂ ከዚህ ውጭ ማለት ብሩክ ምን አድርጓል? ምንም አላደረገም። የምር ማለት ነው ፕራንኩ ተሰራ፣ ፕራንኩ አስቀያሚ እንኳን ቢሆን ይቅርታ አለ ይቅርታ ከጠየቀ በቃ አለቀ ማለት ነው። ያለፈውን አለማንስ፣ አሁን ዛሬ ብሩክ ሶሲ ስለምታውረው ነገር በቃ ማለት ለምንድን ነው ይቅርታ ጠይቂያት አላት ይቅርታ ጠያቂያ ሲላት አልጠይቃትም ብላ ነበር እንዴ። መጠየቅ አለብሽም፣ እንደዛ ማድረግ አልነበረብሽም፣ መገፍተር አልነበረብሽም ብሏታል። ክብር ቢኖራት እሱ ብሏት አይደለም ይቅርታ የምጠይቅ ለሀይሚ ማለት ነው። ስትመጣ ግን ሰላም ነው የተባባሉት። እንደዚያ ተገፈታትረው ሄደው ሲመጡ ሰላም ነው። ቤተሰብ ስራ እኮ ነው ግን እየሰሩ ያሉት ግን የሚደብር ስራው ማለት ነው። አሁን እስኪ ምን ያስተምራል? የሚያስተምረው ነገር አለ ምንም አያስተምርም። የጨረቃ ቤተሰብን የሚበጠብጥ ምን ያስተምራል? አረ፣ መንቃት አለባቸው። የሚና ቡራ ለምን እንደሆነ እኔ አልገባኝ።